ሰላም፣ ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ የስለ ምግብ ሚዲያ ቤተሰቦች በዛሬ ቆይታችን የምናየው አንድ ሰው ጨው ወይም ደግሞ አይወዲን ብለን ምንጠራውን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች እንዲሁም ደግሞ ሊያደርጋቸው የሚገቡ ጥንቃቄዎችን ይሆናል ማለት ነው። አድማጭ ተመልካቾቼ ጨው እንደሚታወቀው ለብዙ ሺህ ዓመታት በሰው ልጅ ሕይወት ውስጥ በምግብነት ጥቅም ላይ የዋለ እንዲሁም ደግሞ ምግቦችን ለማ ለማጣፈጥ በተለያዩ ዘዴዎች አገልግሎት ሲሰጥ የቆየ ንጥረ ነገር ነው ብሎ መናገር ይቻላል። ማነው። ነው ጨው ወይም ሶዲየም ክሎራይድ ለተለያዩ የሰውነት ተግባራት አስፈላጊ የሆነ ማዕድን ነው። ጨው ሲበዛ ያቀራል፣ በርበሬ ሲበዛ ይመራል ይባላል። ለሰውና እንስሳ ጠቃሚ ከሆኑ ማዕድናት መካከል አንዱ ጨው ነው ብሎ መናገር ይቻላል። የዓለም ጤና ድርጅት ወይም ደግሞ በእንግሊዝኛ ምህጻረ ቃል ደብሊው ኤች ኦ እንደሚመክረው ከሆነ እያንዳንዱ ሰው በየቀኑ መጠኑ ከአምስት ግራም የማይበልጥ ጨው መመገብ ይኖርበታል። ከዚህም ጋር ተያይዞ ፖታሴም በቀን 3.5 ግራም ጠቃሚ ነው ተብሎ እንደተመሰከረለት በጀርመን አገር የሚታተም ሐውስ አርትዝት የተሰኘው መጽሔት አስገንዝቧል። ጨው ይጠቅማል ብለን ስናወሳ ምን አይነት የትኛው ጨው ማለታችን እንደሆነ በቅድሚያ ግልጽ ማድረግ ሳይኖርብን አይቀርም። ለምግብ ማጣፈጫነት ሰዎች የሚጠቀሙት የተለመደው ማዕድን ጨው በስነ ቅመም ስሙ ሶዴም ክሎራይድ ወይም ደግሞ በእንግሊዝኛ ምንጻረ ቃል ኤንኤሲአይ የተሰኘው ነው። ብዙውን ጊዜ ጨው እና ሶዴም እየለዋወጥን ወይም ደግሞ እየተካን የምንጠቀም ሲሆን ነገር ግን የተለያዩ ናቸው። ጨው ከሁለት ውህድ ሶዴም እና ክሎራይድ የተዋቀረ የተፈጥሮ ማዕድን ሲሆን ወደ አርባ ከመቶ ሶዲየም እንዲሁም ደግሞ ወደ 60 ከመቶ ክሎራይድ ነው ብሎ መናገር ይቻላል ማለት ነው። ጨው ሳይጣራ እንዲሁ የባህሩን ከውሃው ጋር የተቀላቀለውን በማቅረብ ባልተጣራ መልኩ ወይም ደግሞ አጣርቶ ማቅረብ ይቻላል። ለጤንነት ይበልጥ ተፈላጊ የሆነውና ሐኪሞች በሚያሳስቡት መሰረት በዓለም አቀፍ ደረጃ የሚዘጋጀው አዮዲን ወይም ደግሞ አዮዳይን የተሰኘው ሌላ ማዕድን የተቀላቀለበት ነው። ለእንስሳትና ሰዎች ህልውና እጅግ ጠቃሚ መሆኑ የሚነገርለት ጨው ሲበዛ ለተጠቀሱት ክፍሎች ብቻ ሳይሆን ለእጽዋትም ጎጅነት ከቶውንም አያጠራጥርም። የተመጠነ ጨው ምግብን አጣፍቶ ለሰውነት ለአጥንትም ሆነ ለደም የሚጠቅም መሆኑ ብቻ ሳይሆን ምግብ ሳይበላሽ ለረዥም ጊዜ ተጠብቆ እንዲቆይ ለማድረግም ፍቱነቱን የሚያጠራጥር አይደለም። በመግቢያችን ላይ በጨረፍታ እንዳነሳ ነው፣ ለምግብነት የሚውለው ጨው አይወዲን ማዕድን ሊኖረው ይገባል። አለበለዚያ ከአንገት እጢዎች ወይም ደግሞ ታይሮይድ ግላንድ የተባለው በማበጥ ወደ እንቅርት ሊለወጥብን ይችላል ማለት ነው። በምግብ ውስጥ ጨው መጨመር ለምን አስፈለገ የሚል ጥያቄ በብዙዎች ዘንድ ይነሳል። ብዙ ሐኪሞች የሶዲየም መጠን ለመቀነስ አነስተኛ ጨው እንዲበሉ ይመከራል። በምግብ ገበታችን ውስጥ ያለውን ጨው መጠን መከታተል ጥሩ ሐሳብ ቢሆንም ይህ ማዕድን በሰውነቶ በትክክል እንደሚሰራ ወሳኝ ሚና ስለሚጫወት ሙሉ በሙሉ ማስወገድ ግን ተገቢ አይደለም ይላሉ በዘርፉ ወይም በሙያው የተሰማሩ የስነ ምግብና የጤና ባለሙያዎች። ማን ነው ከዚህ በማስከተል የምናየው በምግብ ገበ መቶ ጨውን በመጨመረ ያገኟቸው የሚችሏቸውን የጤና በረከቶች ይሆናል ማለት ነው። አንደኛ የታይሮይድ ተግባርን በአግባቡ እንዲፈጽም ይረዳል። የታይሮይድ እጢ በሜታቦሊዝም ውስጥ ትልቅ ሚና ይጫወታል። ነገር ግን ታይሮይድ እጢዮ በትክክል እንዲሰራ ሰውነቶ የአይወዲን ማዕድን ይፈልጋል። አይወዲን በብዙ ምግቦች ውስጥ የሚገኝ ሲሆን የአይወዲን እጥረት ሰውነቶ የታይሮይድ ሆርሞን በበቂ ሁኔታ እንዳያመነጭ ይከላከላል። የአይወዲን እጥረት ምልክቶች የታይሮይድ መተለቅ፣ የሆድ ድርቀት፣ የአስተሳሰብ ችግር፣ ድካምና ለቅዝቃዜ ስሜታዊነት ናቸው። በምግቦ ውስጥ ጥቂት አይወዲን ያለው ጨው መኖሩ የታይሮይድ እጢዮ በትክክል እንዲሰራ ይረዳል። በነገራችን ላይ አይወዲን በአብዛኛዎቹ ጨዎች ላይም የሚጨመር በመሆኑ አዮዳይዝድ የሚል ስያሜ ስላላቸው መጠቀም ከፈለግን በቀላሉ መለየት እንችላለን ማለት ነው። ሁለተኛ ላይ ሰውነታችን ፈሳሽ ወይም ደግሞ ውሃ ለመጠበቅ ይረዳል። በሌላ አባባል የሰውነታችን የፈሳሽ ሚዛንን ይጠብቃል ጨው። እንዲሁም ጤናማ የሰውነት የውሃ ደረጃዎችንና የኤሌክትሮላይት ሚዛን እንዲኖረን ያደርጋል። ይህም የሰውነት ክፍሎች በትክክል እንዲሰሩ አስፈላጊ ነው። ሶዲየም በሌሎች ውስጥ እና በዙሪያው ያለውን የውሃ መጠን ለመቆጣጠር ይረዳል። የደም መጠንና ግፊትን ይጠብቃል። ሕዋሶች፣ ጡንቻዎች እንዲሁ ወይም ደግሞ ህብረ ህዋሶች ውሃ ይፈልጋሉ። በመሆኑም ጨው እነዚህ የሰውነት ክፍሎች ትክክለኛውን የፈሳሽ መጠን እንዲይዙ ይረዳል። በቂ የሆነ ፈሳሽ በሰውነታችን አለመገኘት ድርቀት ሊያስከትል ስለሚችል ለጡንቻው መኮማተር፣ ማዞርና ለድካም ተጋላጭነት ይዳርጋል ማለት ነው። ሶስተኛ ላይ የምናገኘው ዝቅተኛ የድም ግፊትን ይከላከላል። በአመጋገበው ውስጥ በቂ ያልሆነ የሶዲየም መጠን ወደ ዝቅተኛ የድም ግፊት ሊያመራ ይችላል። ይህም ከዘጠና ስልሳ ሚሊሜትር ሜርኩሪ 960 ኤምኤችጂ በታች የሆነ ንባብ ነው ማለት ነው። ሁለቱ ቁጥሮች የላይኛውና የታችኛው ቁጥር ዝቅተኛ ከሆኑ የደም ግፊት ዝቅተኛ እንደሆነ ይቆጠራል። ዝቅተኛ የደም ግፊት ምልክቶች ማዞር፣ ማቅለሽለሽ፣ ራስ መታትና የአይን መደብዘዝ ይጨምራል ማለት ነው። አራተኛ ላይ የሲስቲክ ፋይብሮሲስ ምልክቶችን ያሻሽላል። ሲስቲክ ፋይብሮሲስ በሽታ ያለባቸው ሰዎች በአማካኝ ሰው በበለጠ በላባቸው ውስጥ ጨው ያጣሉ ወይም ደግሞ ያስወግዳሉ ማለት ነው። የሲስቲክ ፋይብሮሲስ በሽታ በሽታ ምን ማለት ነው የሚለውን ስናይ ተራማጅ የሆነ የዘረመል መታወክ ሲሆን ይህም ሰውነት ፍራም ንፋጥ እንዲፈጠር ያደርጋል በዋነኝነት ሲስቲክ ፋይብሮሲስ በሽታ ሊያጠቃቸው የሚችሉ አካላት የመተንፈሻ አካላትና የምግብ መፍጫ ስርዓትን ይሆናል። ማን ነው ልክ እንደ ሳንባ ቆስታችን ጉበት ሃሞትና አንጀት የመሳሰሉ የሰውነት ክፍሎችን የሚያጠቃ በሽታ ነው። ማን ነው ስለዚህ ጨው ወይም ደግሞ አይወዲንም በመጠቀም እነዚህን ነገሮች ማስወገድ ወይም ደግሞ መከላከል እንችላለን። ማን ነው በመሆኑም ድርቀትን ለማስወገድ በምግባችን ውስጥ ተጨማሪ ውሃና ጨው ይፈልጋሉ። ይህ ሁኔታ ካለቦ በእንቅስቃሴዎች ደረጃ ላይ በመመርኮዝ በየቀኑ ምን ያህል ጨው እንደሚፈልጉ ሲያደርጉ ለማየት ዶክተሮን ማማከር ወይም ደግሞ በአካባቢ ያሉ የጤና ባለሙያን ማናገር ይኖርበታል ማለት ነው። መስፈርቶች የተለያዩ ናቸው። ነገር ግን አንዳንድ ሰዎች በቀን እስከ 6000 ሚሊግራም ሶዲየም ያስፈልጋቸው ይሆናል የሚል ጥናቶች ያሳያሉ ማለት ነው። አምስተኛ ላይ የምናገኘው የጨው ወይም ደግሞ ሶዲየም ጥቅም የነርቭ ተግባርን ያሻሽላል። የነርቭ ግፊቶችን ለማስተላለፍ በጣም አስፈላጊ ነው። በአንጎልና በተቀረው የሰውነት አካል መካከል ግንኙነቶች እንዲኖሩ እንዲሁም ደግሞ እንዲጠናከሩ ያስችላል ማለት ነው። ስድስተኛ ላይ የምናገኘው ጡንቻ መጨናነቅን ያስወግዳል ማለት ነው። ሶዲየም በጡንቻ መኮማተር ውስጥ ይሳተፋል የልብ ጡንቻዎች ጨምሮ የልብና የደም ቧንቧ ስራን ያረጋግጣል ማለት ነው። ከዚህ በማስከተል የምናየው የሚመገቡትን የጨው መጠን መመጠን ወይም መቀነስ ምክንያቱ ምንድን ነው የሚለውን ስናይ ጨው ለረጅም ጊዜ የሚታወቀው በደም ግፊት ጤንነት ላይ የረጅም ጊዜ ጠላትነት እንዳላቸውና ችግር እንደሚፈጠር ነው። ምንም እንኳ ሶዴም ለሰውነታችን ከሚያስፈልጉ አስፈላጊ ንጥረ ነገሮች ውስጥ ቢመደብም ከመጠን በላይ ይህን ንጥረ ነገር መውሰድ የደም ግፊትን እንደሚጨምር በጥናቶች ተረጋግጧል። ከመጠን ያለፈ ጨው ወይም ሶሪ መመገብ የደም ግፊትን እንኳ ባይጨምር በልብ በደም ቧንቧ በኩላሊትና ባይምሮ ላይ ጉዳት ሊያደርስ ይችላል። ጨው በልብ በደም ምስሮች በአእምሯችን ኩላሊቶች ላይ የሚኖረው ጫና ጉዳን ለመቀነስ ለመከላከል የሚያስፈልጉ መፍትሄዎች ወይም መደረግ ያለባቸው ምን ምን ናቸው የሚለውን ስና፣ አንደኛ በቤቶ ምግቦን አብስሎ መመገብ። በቤቶ የተሰራን ምግብ ሲመገቡ ምን ያህል ጨው ምግቦ ላይ እንደሚጨምሩ መቆጣጠር ስለሚችሉ የቤት ምግብ ለመመገብ ወይም ቤት ውስጥ በማብሰል መመገብ ይመከራል ማለት ነው። ሁለተኛ ላይ አትክልት፣ ፍራፍሬና ሌሎች የምግብ ይዘታቸው ጥሩ የሆኑ ምግቦችን ማዘውተር የተመጣጠነ የምግብ ይዘት ስለሚኖራቸው በውስጣቸው እንደ ፖታሽየም ያሉ ንጥረ ነገሮች ስለሚኖራቸው ለደም ቧንቧ ጤንነት መልካም ነገሮች ናቸው ብሎ መናገር ይቻላል ማለት ነው። እንደ አጠቃላይ የሚወስዱትን የሶዲየም መጠን በጤንነቱ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። የሚመከረውን ዕለታዊ የጨው መጠን ከመጠን በላይ የመጠጣት ስጋቶችን እንዲሁም ደግሞ የሶዲየም አወሳሰድ እንዴት መቆጣጠር እንደሚቻል መረዳት የጤናማ አኗኗር ዘይቤ ለመጠበቅ በእጅጉኑ ይረዳል ማለት ነው። የተከበራችሁ አድማጭ ተመልካቾቼ የዛሬ ቪዲዮ ይህን ይመስላል። ጨውን በመጠቀም ጤናውን ይጠብቁላለሁ ነገር ግን በመጠኑ በተቀመጠው የምንጠቀመው ዕለታዊ ፍጆታ ልክ ይሁን እያልኩኝ፣ በሌላ ቪዲዮን እስከምንገናኝ ሰላሙን